በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረት ሁሉ ደስታ ልደታ ለማርያም በመምህር ብርሃኑ አድማስ ግንቦት አንድ ቀን የእመቤታችን የንጽሕት ድንግል ማርያም በዓለ ልደቷ ስለሆነ የደስታችን ቀን ነው። የቀደሙ አባቶቻችን ሁሉ በፍጹም ደስታ ያሳለፉት ቀን ነው። የልደቷ ቀን የሐና የደስተዋ ዕለት ነበረ። አንቺ ያልወለድሽ መካን ሆይ ደስ ይበልሽ የሚለውን ቃል ሰምታበታለችና። ኢሳይያስ ምዕራፍ 54 ከቁጥር 1። የልደቷ ቀን የኢያቄም የደስተዋ ዕለት ነበረ። ከዕሴይ ግንደ በትር ይወጣል ኢሳይያስ ምዕራፍ 11 ከቁጥር 1 የሚለው ቃል ነቢይ በውድ ልጁ ሲፈጸምና በበትሩ ሠራዊተ አጋንንት ሲርቁ አይቷልና በእርሷ ልደት ነቢያት ሁሉ ተደስተዋል ትንቢታቸውም ፍጻሜው ሲደርስ የንባባቸው መንፈስ ሲገለጥ ሕገ ለጸጋ ኦሪት ለወንጌል ሲያስረክቡ ነገደ ሌዊ ሊቃነ ካህናቱን ለነገደ ይሁዳ ሲያስረክብ ሲተላለፉ አይተዋልና የእሷ ልደት የያዕቆብ ፍጹም ደስታ ነበረ። በሕልሙ ከመሬት እስከ ሰማይ ተዘርግታ ያያት መሰላል በእውኑ ከመሬት ወደ ላይ በቅድስና ስትደርስ ለማየት በቅቷልና ራስዋ ላይ እግዚአብሔር የተቀመጠባት እውነተኛዋ መሰላላችን በእርግጥም ድንግል ማርያም ናት። ቅዱስ ጳውሎስ የሴት ሁሉ ራስ ወንድ ነው አንደኛ ቆሮንቶስ ምራፋ 11 ከቁጥር 1 አለ። የእሷ ራስ ግን የያዕቆብ እንዳየው እግዚአብሔር ነው። ወንድ ስለማላውቅ ይህ እንዴት ይሆንልኛል ያለችው ቅዱስ ጳውሎስ የሴት ሁሉ ራስ ያለው ወንድ በእሷ ዘንድ ስላልነበረ ነውና። ቅዱስ ገብርኤልም ይህ ልዩ መሆኗን ስለሚያውቅ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፤ ጸጋን የተሞላሽ ሆይ ደስ ይበልሽ፤ ጽንስሽም እንደ ሌሎች ሴቶች አይደለም እያለ ሲገ ሲሰግድላትና ሲያመሰግናት እርሱን አልፋ ለእግዚአብሔር መቀመጫ ዙፋን ማደሪያ መቅደስ ሁኗን መሆኗን ያየው አባታችን ያዕቆብ በእውነት ደስ አለው። አብርሃም ልጁን ይስሐቅን በተቤዠችለት አማናዊት በግ ይዛለት የምትወርደውን ሳቤቅ ተወልዳ አይቶ ደስ አለው። እራሷ ስትወለድ ያች ያያት ቀን መድረሷን አውቆ ፍጹም ደስ አለው። ይስሐቅም ከታሰረበት ያስፈታችውን ስለ እርሱም ፈንታ ቤዛውን ይዛለት ከች ያለችውን ስትወለድ አይቶ በደስታ ቃል ዘለለ። ከሲኦልም እስራት የምታ የሚፈታበት ቀንም እንደደረሰ በእሷ ልደት ደወሉን ሰምቷልና ፈነደቀ። ሙሴ በእርሷ ልደት በደስታ ብዛት ቦረቀ። ከሩቅ ያያት የማትቃጠል ቁጥቋጦ በሐና ጭን ቁጭ ብላ ሲያይ እንደገና እንደገናና ወደ እሷ ሲሰግድ ወደደ ሊሰግድ ወደደ። ያኔ ጫማህን አውልቅ ያለውን ድምፅ ያቃጨለበትና ባለበት ቆሞ ያያት ጀመረ። ሲያያት ህብረ ብዙ ሁና አስደነገጠችው። ኦሪትን በሥነ ፍጥረት ሲጀምር በሁለተኛ ቀን ሰኞ እግዚአብሔር ከውኃ ጠፈር ያለውን ሰማይ እንዳሳየው ዛሬ ደግሞ ከመሬት አዳም ተወለደችልን ድንግል አዲስ ሰማይ ሁለተኛ ሰማይ አድርጎ ሲያሳየው ተገረመ። ያኛው ሰማይ ለዚህ ዓለም ፀሐይ ሲዘጋጅ ወደ ላይ ወደ ኋላ እንዳየ አሁን ደግሞ የአማናዊ የጽድቅ ፀሐይ መውጫ ስትወልድ ፀሐዩን ሲሞቅ ጊዜውም መድረሱን አይቶ ተደሰተ። እንደገና ሲያያት ደግሞ አሁንም ህብሯን ለውጣ ታየችው ምድር ከመገረማ በፊት ያለ ዘር እጽዋት አዝርእት ስታበቅል አይቶ የነገረን ሙሴ የነገረን ሙሴ ከእናቱ ከህዋን ልጆች ሁና መረገም ያላረፈባት ያለ ዘር የህይወት እንጀራ ሆና የሚሰጠውን ፍሬ የምታስገኘውን አማናዊት ገራኅተ ሠሉስ አይቶ እንደገና አደነቀ። ሙሴ ከተመስጦ አልተመለሰም። መንፈስ ቅዱስን እንደ ጣት አድርጎ በጽላት ላይ ቃሉን ጽፎ የሰጠው እርሱ አካላዊ ቃል ሰው ሆኖ የሚታይባት ጽሌ ተወልዳ ሲያያት ተገረመ። ፊትህን አሳየኝ ሲለው ፊቴን ልታይ አትችልም፣ ነገር ግን ጀርባዬን ታያለህ ያለው አምላክ የሚወለድባትን ተወልዳ ሲያይ የጌታን ጀርባ በደብረ ታቦር የሚታይበት ቀን መድረሱን አውቆ በደስታ ዘለለ። የመገናኛውን ድንኳን የተከለው ሙሴ ከድምፁ በቀር ያላገኘውን አምላክ የሚያይባት እውነተኛዋ የመገኛው ድንኳን ተተክላ ባያት ጊዜ ደስ አለው። መቅረዝ፣ ሙዳዬ መና፣ ታቦትና የስርየተ መክደኛ ላይ ደም እየረጨ ሲያመለክት የነበረው ሙሴ አማናዊ ብርሃን የሚበራባት መቅረዝ፣ እውነተኛዋ መና የሚገኝባት ሙዳዬ፣ እውነተኛ የስርየተ ደም የሚረጭባት መስዋእ መስዋእ አካላዊ ቃል የተቀረጸባት በሁለተኛዋ ጽሩይ ወርቅ በተባለ ፍጹም ንጽሕና ተጊጣ ድንግሊቱን ባያት ጊዜ መደነቁን አበዛ። ድንኳኑን ሲያስብ እርሷ፣ ታቦቱንም ሲያስብ እርሷ፣ ጽላቱንም ሲያስብ እርሷ፣ ሙዳዬ መናውንም ሲያስብ እርሷ፣ መቅረዙንም ሲያስብ እርሷ፣ ማጥንተ ወርቁንም ሲያስብ እርሷ፣ ስትፎንበት እንዴት አይደነቅ? በእውነት ሙሴ በዚህ አላበቃም። ሕግ የተቀበለበትን የጨሰውን ተራራ አስታውሰና፣ ልጁን ዳዊትን ጠራው። ዳዊትንም የአባቱን ሙሴ ጥሪ ሰምቶ ሲነሳ የረጋቸው ተራራ ተወልዳ አያትና እርሱም በደስታ ዘለለ። አዎ የእግዚአብሔር ተራራ የለመለመ ተራራ ነው። የጽኑ ተራራዎች ለምን ይነሳሉ? እግዚአብሔር ይህን ተራራ ያድንበት ዘንድ ወደደው። መዝሙረ መዝሙረ ዳዊት 68 ከቁጥር 16 ብሎ የተናገረላት ተራራ ስትወለድ አይቶ ደስ አለው። ኃላፊውን ብሉይ ኪዳን አባቱ ሙሴ ሲቀበል በነጎድጓድ ድምፅ ድምጽ በረአድንና በፍርሃት ነበረ። የማያልፈው ሐዲሱ ኪዳን ግን በጸና ተራራ እንደሚሰጥ የተነገረላት ያድርባት ዘንድ የወደዳት አማናዊት የንጽሕና የቅድስና ተራራ ተወልዳ አይቶ ደስ እያለው መዝሙሮችን አናት በአናት በአናት አከታተለ። ልጁ ሰለሞንም ወዳጅ ሆይ እንሆ ውብ ነሽ፣ እንሆ አንቺ ውብ ነሽ፣ በአይነ እርግብ መሸፈኛሽ ውስጥ አይኖችሽ እንደ እርግቦች ናቸው፣ ጠጉርሽ በገላ አድ ተራራ እንደሚወርድ እንደ ፍየል መንጋ ነው። መኃልየ ምዕራፍ አራት ከቁጥር አንድ እያለ ምስጋና ተከተለው ኢሳያስም፣ ንጹሕ ወርቅ ንጹሕ ወረቀቱን አይቶ ደስ አለው። እንደ ታሸገች የተጻፈባት ህዝብም አሕዛብም ይህ ደብዳቤ ልናንበው አንችልም ያሏት አካላዊ ቃል በድንግልና የሚፈጸምባትን ንጽሕት ወረቀት ኢሳያስ ምራፍ 29 ከቁጥር 11 አይቶ ተደነቀ። ሕዝቅኤልም ሁለንተናዋ ዝግ ሆኖ እግዚአብሔር ብቻ ገብቶ የወጣባት መቅደሱን ተሰርታ አይቶ ደስ አለው። በተራ በተራ ተራ በተራ ሁሉ ነቢያት ትንቢቶቻቸውን ይዘው ስለ እርሷ ያዩትን ራይ፣ ምሳሌና ትንቢት ፍጻሜውን እያዩ ተደነቁ። መሐንዲስ የህንፃውን ንድፍና የሚሰራውን ህንፃ እንደሚያስተያይ እነርሱም በልደቷ ትንቢታቸውን ከፍጻሜ መጀመሪያ መሰረት ጋራ እያስተያዩ ተደሰቱ። በመጨረሻም የፍጥረት ሁሉ አባት አዳም ከልጆቹ ጋር ደስ አለው። አዳም ሆይ መሬት ነህና ወደ መሬት ትመለሳለህ ያለውን ጌታው ከመጭ ጌታው ከጨለማ ሲኦል ሊያወጣው ልጁን ከመሬት ባህሪውን አንስቶ እርሱዋን ከሰማይ አድርጎ ሲያያት፣ በእርሷም ላይ እርሱ ፀሐይ ሆኖ ሲወጣ ወገግታውን ሲያየው በደስታ አነባ። የሰጠኸኝ ሴት አሳተችኝ ብሎ የከሰሳት ሔዋን ተክታ የሚያመሰግናት ሌላ ሔዋን ተወልዳ ሲያያት ደስ አለው። ምሳሌና የሚተካከላት እንደሌለም ሲያይ ልጁን ሰለሞንን ጠርቶ ለእናቶቿ አንዲት ናት፣ ለወለደቻቸውም የተመረጠች ናት የሚለውን ዘመር ዘምር አለው። ልጆቹም ሁሉ ከመርገሙ በፊት ያለ ክብሩን ስላላዩ በተገቢው መጠን የሚያደንቁለትን ከስህተትህ በፊት የነበረውን ክብሩንና ጸጋውን ይዛ ስትወለድ በደስታ ተንሰቀሰቀ። የአዳም ለቅሶስ የአዳምን ለቅሶ ሰምታ ሔዋን እናቷ የመርገም ጨርቃችን ጥላ ብድግ አለች። አንድ ልጇን እያየች በደስታ አለቀሰች። በልጆቿ ሳይቀር ምን ነው እባብን ሰም ሰማሹ የሚል ወቀሳ እየሰማች ስታዝን የኖረች ምስኪን እናት መርገሟን ወርውራ በቅድስና ክብራ መላእክትን በልጣ እንደ ጨረቃ ስታበራ ስታይ መካኗን አይታ ፈነደቀች። ያሳታት ዲያብሎስን በቅድስና መንገዷን ሰውራ የምታስተውውን ወይም ግራ የምታጋባውን መድኃኒት ልጇን ተወልዳ አይታ በደስታ አነባች። የፍጥረት እናትና አባት የሆኑ አዳምና ሔዋን ልጆቻቸውን እናታችን፣ ካሳችን ካሰችን፣ መድኃኒታችን፣ ሰማያችን ተወለደች እያሉ ሲደሰቱና ሲያመሰግኑ ልጆቻቸውን ከነእርሱ ጋራ የባህሪያችን መመኪያ የድህነታችን ቀረልን፣ ዛሬ ተወለደች እያሉ ተደሰቱ። ከአንድ ከዳቢሎስ በቀር ሁሉ ደስ አላቸው። እርሷም በኋላ እንኳን የቀደመው የኋላው ትውልድ ሁሉ ብፅዕት ይሉኛል አለች። እንግዲያስ በእርሷ መወለድ እንደ ዲያብሎስ አይከፋ አይክፋን ይልቁንም የፍጥረት ሁሉ አባትና እናት እንደሆኑት እንደ አባታችን አዳምና እንደ እናታችን ሔዋን፣ እንደ ነቢያትና እንደ አበው ሁሉ አብረን ደስ ይበለን። እንኳን ደስ አለን። ዛሬ የባሕርያችን መመኪያ ሰማይ የደረሰችው መሰላል፣ እግዚአብሔር ከእርሷ ጋር ሆኖ አማኑኤል ተብሏል። አማኑኤል ተብሎ ከኛ ጋራ እንዲሆን ምክንያት የሆነችልን የእመቤታችን ልደት የእኛም የሁላችን ልደት ነውና፣ ሰማይ የደረስሽው መሰላል፣ ከምድር ባህሪያችን የተሰራሽ ሰማይ ሆንሽ፣ የጽድቅ ፀሐይን ያወጣሽልን ሰማይ ሆይ እግዚአብሔር ካንቺ ጋር ነውና፣ ዛሬም የዲያብሎስ ግሳት የሆነውን ኮሮናና ኮሮናና ዘረኝነት ኮሮናና መለያየትን እና ኮሮናና እርኩሰትን ለተግሳጽ ከተላከልን ለጊዜው ቢሆንም ካስ ደነገጠን ኮሮና ቫይረስ ጋራ አንድ ላይ አስወግጅልን የባህሪያችን መመኪያ ሆይ ለአጋንንትና ለመናፍስት መሳለቂያ አታድርጊን በእኛ ጉድለት ምክንያት ታምነውባት አፈሩ ተማጽነውባት መልስ አጡ እያሉ ዝንጉዎችን እንዳይጠራጠሩ ቸሪቱ አማላጅቱ ሆይ በልደትሽ ስላስደሰሻቸው ከሃ ከሀፍረትና ከውርደትም ስላዳንሻቸው እናትና አባትሽ ስለ ኢያቄምና ስለ ሐና ስለ አዳምና ስለ ሔዋን ብለሽ ድረሽልን። በእስራኤል ትውፊት እስራኤል በተጨነቁ ቁጥር ራሄልን ስለ ስትጮኸ ይሰማቸው እንደነበረ ዛሬም አንቺን ከጮኸሽ ልጆችሽ ይማራሉና በእውነት ይህን በእውነት ይቅር ይለን ዘንድ ለምኝልን። ሰአሊ ለነ ቅድስት። በክርስትናው ለሚያምን ሁሉ እንኳን ደስ አለን። እንኳን ለእናታችን ልደታ ለማርያም ለሁላችንም የጋራ የልደት በዓል አደረሰን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክብር ይቆየን።